ሰው እግዚአብሔር በምድር ላይ የሚልመሰመሰውን ፍጥረት ሁሉ ከላይ በሰባት ፍናች በሰባት እርቶ የራዩ የሚል የታጭተው ደግሞ የሚያገለባብጥ ነበረ። በምድር ላይ የሚልመሰመሰው ፍጥረት ሁሉ ጠፍቷል። ከሰው ስንት ሰዎች ብቻ ቀርተዋል? ስንት ሰዎች ቀርተዋል? በምን ውስጡ ነው? በመርከብ ውስጡ ነው። ስንት ሰዎች ብቻ ቀርተዋል? የሚበሉ ከእንስሳት ሰባት የማይበሉ ሁለት አምስቱ ለልጁ ሁለቱ ለዘር እንዲሆኑ ነው። እንስሳቱ በዛ ጊዜ በመርከብ ውስጥ ያሉት ልነዋል፣ ከውጭ ያሉት ጠፍተዋል። መርከቡ የመድኃኒታችን የኢየሱስ ክርስቶስ መስቀል ምሳሌ ነው። መርከቡ የተሰራ ከምንድን ነው? ከእንጨት ነው። ከምንድን የተሰራ መስቀሉ ከእንድ ነው የተዘጋጀው። ወይም ዛጣዊ የተሰቅለ ቢሆን ከሚያወጣል ለማጣዊነት

መርከቡ ሶስት ክፍል እንደሆነ መድኃኒታችን የክሶ የተሰቀለበት ሶስት ክፍል አለ። አይቱ ያረፈበት ግራጁ ያረፈበት እና መሳሰሉ በመርከቡ ውስጥ ያሉት እንደዳኑ ያሉት ነው፣ ከውጭ ያሉት እንደጠፉ ሁሉ ዛሬ በመስቀሉ የሚያምኑት ይድናሉ፣ በመስቀሉ የማያምኑት ደግሞ ይጠፋሉ ማለት ነው። ሌላ ምሳሌ ስላለው ከሌላ አልገባም። በመስቀሉ ሰላምን አደረገ በሚለው ሁኔታ ነው ማለት ነው። ሳባኖት ወደ ቀን ማለት አምስት ወር ከቆየ፣ ዋ ዋዊ ጎሎን መሆኑን አለመሆኑን ለማወቅ ቁራ አላከው። ወፈነወ ቁራ ወኢተመይጠ ይላል። ቁራ አላከው። ምን ላከው? ቁራ ላከው። ግና አልተመለሰም። ነገር አገኘ ቀረ። የሚቀርሰው ምን ይባላል? የቁራ ምን ይባላል? የቁራ መልክተኛ ከመሆን እግዚአብሔር ይጠብቀን። ቤተክርስቲያን እያንዳንዳችንም ትንፈራለች በእትነት ስራ እንድንሰራ ግዲህ የቁራ መልክተኞች መሆን የለብንም። በጣም ጤር የምንቀር የቁራ መልክተኞች መሆን አይገባም። የሚበላ ነገር ያገኘ

ልባችን የምናሳርፍበት መድኃኒታችን ኢየሱስ ክርስቶስ ነው። ወደ መርከቢካ ወደ ቤተ ክርስቲያን አባጋ ወደ ክርስቶስ እንመለስ። እጁን ዘርግቶ ይቀበለናል። እጁን ዘርግቶ ተቀበላል። ወደ ሌኑን ያሳርፋቸዋለሁ። በአለም ላይ እኮ መርታ ምረፍት የለም። ሁልጊዜ መጣመጥና መለቅ ነው። ለስጋችንና ለነፍሳችን ረፍት የሚሆነ መድኃኒታችን ኢየሱስ ክርስቶስ ነው። እርሱ እረፍት ስለሆነ ወደ እርሱ መምጣት ያስፈልጋል። ወደ እጁ ስንመጣ ደግሞ እጁን ዘርግቶ ይቀበለናል። እዘ ደ እጁን ዘርግቶ የተሰቀለልናም፣ አሁን ደግሞ ስንመጣ እጁን ዘርግቶ ይቀበለናል። እጁን ዘርግቶ ይቀበላል። አሁን ሰባት ቀን ከቆየ በኋላ እንደገና ዋቃላል። እንደገና ምናልባት እኛ እንደገና ያድሰናል። እንደገና ተገለጠላቸው የእንደገና ዋቀ

ያላችሁበት አባቶች ካህናት ይሰጣሉ። በአባታችን በላቀ ፀሐይ አስተዳዳሪ ቃለ ምዕዳን ከተደረገ በኋላ በእያላችሁበት ቄጤማውን የሚቀበል ይቆየን።